የእውነት ሆኖ ስለተገኘ እኔ በጣም አፈርኩኝ። ማለት አንደኛ ነገር ይቺ ሊያ የተባለች ሴትዮ እንዴት ልታገኘው ቻለች? አጎቱ ዛሬ እንግዲህ እጅ ከፍንጅ የተያዘው በስልክ ነው። ሌባ ወራዳ ማለት ነው። ሰዎች አሉ የሉም፣ ልምጣ አልምጣ እየተባባሉ እንግዲህ እያወራ ከሊያ ጋር፣ ለዛውም ከአበበ ጋር አይደለም፣ ሊያ ጋር ከሊያ የተባለችው ሴት ጋር ሰውየውን በብርና በእንትን እንትን ብለው ያልሆነ ነገር እንዲሰራ ድርጅቱን ለማሳጣት ድርጅቱን ሙሉን እራሳቸው እየተቆጣጠሩት እንደሆነ ነው። እንግዲህ አሁን ላይ ልውል የደረሰበት ማለት ነው። አቤልን ለመጉዳት ብለው ይሄን ያክል በቤተሰብ እራሱ ፈልገው አፈላልገው አጎቱን እዚህ ሁሉ ጣጣ ውስጥ ያስገባችሁ እንግዲህ ሊያ ሁና ተገኝታለች ማለት ነው። ልዑል እንግዲህ ሲሰማ በፍጹም ሊያምን አልቻለም። ምክንያቱም የስልክ እንትን ነው ምናምን እያለ ነበረ፣ ግን ተደጋግሞ ይህን እንትን ሲጣራ እንግዲህ ከእሷ ጋር እንደሚደዋወል፣ ከእሷ ጋር እንደሚጻዛፍ፣ እንደሚገናኝ እሷ ራሱ በአካል እንደምትመጣ ሁሉን ነገር እንግዲህ ምንድን ነው ምንና ምን ከስተኋላ ነው ይባላል። ቀስ ቀስ እያለ ነገሮቹ መውጣታቸው አይቀርም ነበር ሳይውል ሳያድር የነዚህ ቅሌታም ሰዎች ግነት እግዚአብሔር ሲያጋልጠው፣ እነ ልዑልም ሳይለፉ ሳይደክሙ የእሱን ቅሌት እንግዲህ። አቤል ማመን አቅቶታል። እናት እኳ ነገን አልሰማችም መሰለኝ አላቅም። ግን አቤል በጣም ማለት አንደኛ ነገር ሁለታቸው አይነጋገሩም። አይኑን ራሱ ማየት አልፈልግም ነው የሚለው አቤል። እንግዲህ እሱን በውስጡ ይጨርሳሉ። በምን እንደተጣሉ ምናምን እዚህ ጋር ማውራትም የለብኝም የራሳቸው እንትን ነው። ግን በጣም የገረመኝ ነገር ምን ያክል ድፍረት ምን ያክል እንትን ቢሰጡት ነው ምን ያክል ብር ቢሰጡት ነው? ያንን ያክል ያክል ድርጅት እንግዲህ በጎ እንትን ነው የሚሰሩ፣ እዛ ውስጥ ግን እንደዚህ አይነት ህገወጥ ነገር እንዲሰራ ያደረገችው ሊያ የተባለችው ሴት የማትገባበት የማትሄድበት ቤት የለም። ሲጀመር ማለት ነው እኛ እንደዚህ እንደምናያት በጣም ዝምተኛ በጣም እንትን ምናምን አድርገን ነው የምናያት። ግን ሴትየዋ ከምትባለው በላይ ወንበዴ ናት። የማትሄድበት እንትን የለም። ልውል ግን ሳታመሰግኑት ታልፋላችሁ። የእውነት እስኪ እንደው እናንተ ተመልከቱ ጀግናው ሁለት ሌባዎች አበበም ያውቃል፣ ሊያወቀች ማለት አበበም ያውቃል። ይሄ ሰውዬ መታሰር ያለበት ይመስለኛል አጎት የተባለው ምክንያቱም ከነዚህ ሌባዎች ጋር አብሮ እየሰራ ያልሆነ ነገር ይሄ ትልቅ እንትን ነው። አንደኛ ነገር የአቤልን እናት ያለ ስማቸው ስም እንዲሰጣቸው በማድረጉ ራሱ መቀጣት አለበት። አቤል በማያውቀው ነገር አቤልን እንዲወቀስ አድርጓል። እሱ ግን እንግዲህ ፈጣሪ ነው የሚያውቀው ስንት ብር እንደሰጡት። ይህም ሁሉ ነገር ሊሰራ ከነሱ ጋር የቻለበት ምክንያት መቼም የሆነ ነገር ጠቀም ያለ ካልሰጡት እርግጠኛ ነኝ በዚህ ነገር ተስማምተው አይሰራም ነበር። ግን ደግሞ ይሄው እውነቱ ሲወጣ ደግሞ የራሱን ውርዴት ከነጭራሽ ሁሉንም ነገር ሊያጣ ነው ትንሽ ነገር አገኛለሁ ብሎ አንዳንድ ሰው የሰራው ስህተት ሁሉንም ነገር ያሳጣዋል። እና ይሄ ሰውዬ በትንሽዬ በትንሽ ገንዘብ በትንሽ እንትን የብዙዎችን እንትን ህይወት እያበላሹ ያለው ከነጭራሹ ይኸው ሁሉንም ነገር ሊያጣ ነው ማለት ነው። አቤል በመጀመሪያ ላይ ምንም እንትን የለበትም። ሲጀመር ሁለተኛ ነገር እናቱም እንደዛው ልውል የራሱ እንትን አለው ሰዎችን እንዴት አድርጎ ካሉበት ጭንቀት ካሉበት እንትን እንዴት አድርጎ ማውጣት እንዳለበት በደንብ የሚያቅ ልጅ ነው። ግን ይሄን ያክል ርቀት ሊያ ትሄዳለች ብሎ ማንም ሰው አልጠበቀም። የማትሄድበት በየ ገንዘብ ካለሽ ከነገራችን ላይ በሰማይ መንገድ አለ ይባላል። ይህቺ ሴት ገንዘብ ስላላት ብቻ የማታደርገው ይህ፣ ከሷ ጀርባ ዋናው አለ ሌባ እሱ ነው። አሁን ትልቅ ችግር ትልቅ እንትን የፈጠረባቸው እሱ ነው። ግን ይህን ያክል በዚህ ልክ ርቀት በዚህ ልክ እንትን ይሄዳል ብሎ ሰው ማንም አልገመተም። ያላሰቡት ነገር ነው የገጠማቸው። በእርግጥ ልውል ትንሽ ተጠራጥሯል። ከሶስት ቀን በፊት የተቀረጸው ከእናቱ ጋር ካቢል እናት ጋር ካያችሁ ምን ባላት፣ እነዚህ ሰዎች አታለውት ይሆን ብሎ በመሃል እያወራ ነበር። ስለ እነ ሊያ ያለውም አልቀረም። እንግዲህ ሰውየው አሁን ሳይወድ በግዱ እያለፈለፈ እየተገረፈም ቢሆን ይናገራል ማለት ነው። እስካሁን ድረስ ስንት ነገር ሰርተዋል፣ ስንት በጎ ነገር አድርገዋል ግን በአሁን አቤልን ለማጥመድ ብቻ ሲሉ ያልሆነ ችግር ውስጥ የሚከት ነገር እንዲሰራ ያደረገው ተገዶ ነው ወይስ ራሱ ነው የሚለውንም እሱንም እያጣራ ነው። ልውል በጣም ነው የሚያናደደ እውነት። አንዳንድ ሰዎች ገንዘብ ብቻ የሚያሳድዱ ሰዎች መጨረሻቸው ይሄ ነው። በቃ ወይ ለራሳቸው አይሆኑ፣ ወይ ለሰው አይሆኑ። እድሜ ልካቸውን ሰዎችን ሲያደክሙ፣ እድሜ ልካቸውን ለሰዎች ድክመት፣ ለሰዎች እንትን የስራችሁ ይስጣችሁ። ሌላ ምንም አልልም። ሰው የስራውን አያጣም። የስራችሁ ይስጣችሁ። የሰው ህይወት የምታበላሹ ሰዎች፣ ሰውየው ሲጀመር የሆነ ሰው ካልገፋፋው፣ ሲታይም ዝም ያለ ነገር ነው። አጎት የተባለው ሰውዬ ብዙም እንትን አይልም። ግን ደግሞ ዝም የሚሉ ሰዎች ከአበበ መማር ትችላላችሁ። አበበ አሁን ሲታይ ምስኪን ምናምን መስሎ አደገኛ ወንበዴ ሆኖ ነው የተገኘው እና ይሄ ሰውዬም አሁን ስናየው እንደዚህ አይነት ነገር ይሰራል ብሎ ማንም ሰው አይገምትም። ግን የሰው ልጅ ውስጡ ለአሁን ነው እንጂ ውስጡን አናውቅም። ከባድ ነው በጣም ለማን እንደምትናገሩ ከማን ጋር አብራችሁ እንትን እንደምትሉ አላውቅም። እውነት በየጊዜው የምናያቸው ነገሮች ከጊዜ ጊዜ ይቀንሳል። አሁን እንትን ይላል ስትሉ እየባሱ ያልሆነ ችግር ውስጥ እየከተቷችሁ ሳትወዱ በግዳችሁ እንድትሰሩ እያደረጓችሁ ያሉ እንደነዚህ አይነት ሰዎች ናቸው እና አንዳንዴ ገንዘብ እውር ያደርጋል የሚባለው በትክክል ነው። የእውነት እኔ አሁን በዚህ ነገር እየመጡ የሚሰሩ ሰዎች ምን አይነት እንትን ቢኖራቸው ነው? ሰብአዊነት ምን አይነት እንትን ቢላቸው ነው ቢናወጣቸው ነው እንዴት ነው በሰው ልጅ ገንዘብ እናንትንን እኮ ለሚያዩት ትላለው፣ ግን ሲደርስብሽ ነው ሁሉም ነገር የምታዩ። በዚህ ሰውዬ ብዙ ነገር አይተናል። ብዙ ነገሮች እያየን ነው። ወደፊትም ገና ብዙ ነገር እናያለን። ሲጀመር ይሄን ስራ ካልጨረሱ እነልውልም አቤልም ማናቸውም እረፍት አያገኙም። እነዚህ ሰዎች ተደራጅተው ነው እየሰሩ ያሉት። አንድ ሁለት ሰው አይደለም። እንደነልውል ሁለት ሶስቱ ነው አይደለም የሚሰሩት በጣም ሰፍተው ከጀርባ ያሉት ለሁላቸውም በገንዘብ ብቻ ነው የሚገዙት። እነሱ እጃቸውን ከተው ወጥመድ ውስጥ መግባት አይፈልጉም። የሆነ ብቻ ምንም ነገር የሚነካካቸው ነገር የለም። ገንዘብ ይከፍላሉ። ምስኪን ድሃ እሳት ውስጥ ይማግዳሉ። እነሱ ከጀርባ ሆነው በሉ አድርጎ ማለት ብቻ ነው። ለእንደዚህ አይነት ሰዎች ደግሞ ምን አይነት መፍትሄ አለው? ምቼ ነው እነዚህ ሰዎች ተይዘው እንትን የሚሉት? እኔ በጣም ብዙ ጊዜ አይቻለሁ። የአሁኑ ደግሞ የከፉ መጠው እየባሱ ሰው እንዴት አረመኔ ይሆናል? በራሱ ዜጋ፣ በራሱ እንትን የፈለገው ብቸግርሽ ምስኪን ነው ብትሆኝም እንደዚህ አይነት ነገር ሰርተሽ ከምታገኝ እንደው ለምን ጎዳና ላይ ወጥተሽ እንትን እንትናት። አብዛኞቻችሁ ኮሜንት ጽፉ ቸግሯቸው ሊሆን ይችላል ምናምን። ኔቨር ብቸግራትም፣ እንደዚህ አይነት ነገር ሰርታ ከምታገኝ ለምና ብታድር ማንም ሰው ይሰጣታል። እና ለእንደዚህ አይነት ሰዎች ማሰብም ማዘንም አያስፈልግም። በጣም ነው የሚያስጠላው። የእውነት እህ አብላኮ ትግስቱ ስጠኝ ትግስቱን ስጠኝ። እና ይህ ሰውዬ ታዲያ ምን ማድረግ ይቻላል? የገዛ ጓደኛ የተባሉት ራሱ ስለ እሱ እያወሩ መጥፎ መጥፎ ነው የሚያወሩት እያንዳንዱ ነገሮች የሚናገር የሚጠይቃቸው ልዑል ጥሩ ነገር እኳ የሚያወራ ጓደኛዬ የለውም። ምክንያቱም ሰውዬው ራሱ አጎት የተባለው ሰውዬ ምን ያክል በገንዘብ እንትኑን እንደደፈኑት አላውቅም። አንዳንድ ጊዜ በተለይ አግኝተሽ አይተሽ የማታውቂው ነገር በሕይወት ሲደረግልሽ ለእነሱ አንዳንዴ ወንጀለኞች በጣም እኔ የሚገርሙኝ ነገር በሰው ሕይወት በሰው ገንዘብ በሰው እንትን በቃ የራሳቸውን ሕይወት በጣም እንደንትን አድርገው የሚያዩ ሰዎች አሉ። እና ለእንደዚህ አይነት ሰዎች ምን ትሏቸዋላችሁ? እኔ አላውቅም። ሲበዛ አንዳንድ ጊዜ እንትንም ይመራል ይባላል፣ ማርያም ይመራል ይባላል። ይህን ያክል ሰው መግፋት ይህን ያክል የፈለገው ምንም አልቸገረውም። አሁን የአቤል አጎት አሁን የቸገረው አይመስልም እንደዚህ ስናየው ግን በዚሁ ልክ እነዚህ ሰዎች ምን አስፈራተውት ምን አድርጋ ሊያ የተባለች ሴት የአበበን ቤተሰቦች አንድ ባንድ ታውቃለች። ምክንያቱም ዘጠኝ ወር ሙሉ እሱ ቤት ተቀምጣ ነበረ። በእያንዳንዱ እንትን ታውቃቸዋለች ማለት ትችላላችሁ። እና አጥንታ ምን ብላ ነው የምትሰራው? ሲጀመር እሷ እና አበበ ካልተያዙ እነ ልዑልም እረፍት የሚያገኙ አይመስለኝም። ምክንያቱም ልጅቷ በጣም ከምታስቧት በላይ ወንበዴ ይኖር ብዙ ሰዎች እያሰማራች እሷ ማንነቷን እየቀየረች ሌላ ሰው ወንጀል እያሰራች፣ በዚህ ልክ ነው እንግዲህ የምትሄደው ይቺ ሴት። እና እኔ አንዳንዴ ስታያቸው በጣም የሚገርመኝ ነገር እስካሁን ስንት ሰዎች አይቻለሁ። ያጎትየው ደግሞ ትንሽ ልወጣ ያለ ነው። እኔ ቪዲዮን አሰማችሁና አይታችሁ ይሄ ሰውዬ አስገድደውት ነው ወይስ ራሱ ነው እስከምትሉ ድረስ እዚህ፣ በጣም እንጃ በስማ ምን አይነት እኔ አንዳንዴ ሳትወዱ በግድ ልትትሳደባላችሁ። ሰው ልጁን ወጥመድ ውስጥ ለማስገባት የገዛ ስጋውን ይሄን ያክል መተባበር አለበት? የፈለገው ቢጣሉ ችግራቸውን በውስጥ መጨረስ ሲችሉ በጣም ከባድ ነው። ያስጠላል ሁሉ። የምናያቸው፣ የምንሰማቸው በየጊዜው አዳዲስ አጀንዳ እያመጡ ሰውን ወጥመድ ውስጥ የሚያስገቡ ሰዎች የሰው ችግር የሰው እንትን እራሳቸውን እንደምን አድርገው እንደሚያስቡ አላውቅም እነዚህ ሰዎች። ወረዲ ጭንቅላታቸው በገንዘብ ነው፣ ልባቸው እናንተናቸው የተደፈነው ምንም ነገር አይሰሙም። እና ለዚህ ሰው አሁን ምን አይነት ምረት ምን አይነት እንትን ነው የሚደረግለት? ወዶ ፈቅዶ እስከገባ ድረስ መረገጥ አለበት። ክብር የሌለው ሰውዬ! ልቦና አይስጣችሁ የውነት አንዳንዴ ሰዎችም ገንዘብ ተከፍላችሁ የምትሰሩ ሰዎችም ልቦና አይስጣችሁ እንደዚህ አይነት ነገርም ሳይወዱ በግድ ሰዎችን የምትገፋፉ ሰዎችም እግዚአብሔር የስራችሁ ይስጣችሁ ነው ምላችሁ እናንተ ቁጭ ብላችሁ በገንዘባችሁ ሰውን ወንጀል እያሰራችሁ፣ ይህ ሰውዬ አሁን አንደኛ ከእህቱ ጋር ተቆራረጠ ማለት ነው። ሁለተኛ ካቤል ጋር ሊያ የተባለችው ሴት የሀሳቧን እንትኗን እያሳካች ነው። እሷ እንደፈለገች እየፈነጠዘች አበበ፣ ሊያ፣ እኔ አንድ ቀን እንደወጃቸው ውስጥ የግቡ መጨረሻቸውን ያሳየን። እና ዛሬ ልዑልን በጣም በጣም በጣም ጀግና ሳይደክም ሳይለፋ ይሄንን ሌባ የሆነ ሰውዬ ስላወቀበት፣ ከማን ጋር እንደሚሰራ ስላወቀ፣ ስለደረሰበት ደስ ብሎኛል። በቀጣይ ደግሞ እንደምንም አድርጎ ጠብቆ ሁለታቸው ሲገናኙ እጅ ከፍንጅ ቢይዛት ከዛ ነገር ሁሉ አለቀ፣ እነሱም እረፍት አገኙ ማለት ነው። ሊያ ከታሰረች በቃ አበበ ችግር የለውም። እሱም አንድ ቀን መያዙ አይቀርም። እና ልውላችን እንግዲህ የዛሬውን የእነዚህ ወንጀለኞች በየቀኑ መቼም እነሱን እረፍት አሳጥተዋቸዋል። ለማንኛውም እንግዲህ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከ ምንገናኝ ድረስ ደና ደና ደና ሳን ብትሁ ሀገራችን ኢትዮጵያ ሰላም እና ፍቅር ያብዛልን ከእንደዚህ አይነት የቀን ጅቦች ሰዎች እግዚአብሔር ይሰውረን እያልኩኝ ባላችሁበት ሰላም እና ፍቅር የተመኘላችሁ ቪዲዮ ላይክ ያደረጋችሁ፣ አዲስ ከሆነች ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ከልብ ነው የማመሰግነው። ሰላማችሁ ብዝት ትርፍ ይበልልኝ ባይ